ኡሱሉ ሰላሳህ የተባለው የሼክ ሙሐመድ እብኑ ዐብዱልዋሃብ ኪታብ ተቀባይነት ካላገኘም ያላገኘው እነማን ዘንድ ነው? አላህ መልእክተኞቹን ነቢያትን በሙሉ የላከበትን ዋነኛ የተውሂድን መልእክት ያልተረዱ ሰዎች ዘንድ ነው። ለምሳሌ ሀገራችን ላይ አህባሾችን ይመስል ማለት ነው። ይህ የአህባሽ ቡድን ደግሞ አይደለም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሱና ሊጠጋ ይቅርና ከኢስላም ጋር ብዙ የሚጋጩ አቂዳ ላይ እንኳን ከፍተኛ ጉድለት፣ ከፍተኛ ስህተት ያለባቸው መሆኑን ቁርአንና ሐዲት ላይ ትኩረት ያደረገ ሰው በሙሉ የሚገነዘበው ነገር ነው። ስለዚህ ኡሱሉ ሰላሳ አህል ሱና ወልጀማዓዎች ዘንድ ተቀባይነት ያላገኘው ሳይሆን የሚባለው ኡሱሉ ሰላሳ የሚባለው ኪታብ አህባሽ ለምንድን ነው ያልተቀበለው የሚለው መልሱ ደግሞ ግልጽና ግልጽ ነው። ኡሱሉ ሰላሳህ የተባለው ኪታብ ጠር ባለ መልኩ የምታጠነጥነው አምልኮትን ለአላህ ብቻ ማድረግ እንዳለብን፣ ሙሉ ኪታቧን ከመጀመሪያ እስከ መጨረሻ ድረስ ብታዩ ይህንን ነው የምታጠነጥነው እና የምታስረዳው ማለት ነው። ታዲያ አምልኮትን ለአላህ ብቻ ማድረግ ለአህባሽ ይስማማል? ይሄ ጭራሽ የማይሆን ነገር ነው። ይሄ እንደሚያማችሁ እናውቃለን። ለዚህ ነው አህባሽ ዘንድ ተቀባይነት ያላገኘው። በእርግጥ እቺ ኪታብ የተውሂድ ችግር የተውሂድ ክፍተት ላለበት በሙሉ እንደማትስማማ ግልጽ ነው። አህል ሱና ወልጀማዖችማ በቁርአንና ሐዲስ ማስረጃ ይዞ የመጣን በሙሉ ይቀበላሉ። ይኸው ተቀብለው ይዞት እየተጓዙ ነው። አሁንም ተቀባይነት ያላገኘበት ምክንያት ምንድን ነው አለ? አዲስ እምነትን ይዞ የመጣ አዳዲስ ቢድዓዎችን ይዞ የመጣ መጽሐፍ ስለሆነ ነው። ከሙስሊሙ እምነት ከአህል ሱና ወልጀማዖ እምነት የተለየ መንገድን ስለሚሰብከው። እውነት ማን ነው አዲስ ነገርን ይዞ ይመጣው? አዳዲስ ነገራቶችን እያስገኙ ያሉት እነማን ናቸው? ይሄ እኮ እንደ ፀሐይ ግልጽ ያለ ነገር ነው። አዲስን ነገር በማምጣታችሁ ነቢዩ ስለ ላሁ ሌ ስለም ያልሰሩትን ነገር በማምጣታችሁ አይደል እንዴ አህል ሱና ወል ጀማዎች ጋር ጠባችሁ። ዋና ችግራችሁን እንደገና የሰው ችግር አድርጋችሁ አቅርባችሁ ራሳችሁን ለማጽናናት ትሞክራላችሁ። በአቂዳም ደረጃ ከተባለ ነቢዩ ስለ ላሁ ሌ ስለም የለፉለትን የተውሒድ ትምህርት እያፈረሳችሁ ያላችሁት፣ የጃሂልያን እምነት ለመገንባት እየጣራችሁ ያላችሁት እናንተ ናችሁ። አህልሱና ወልጀማዖች ነቢዩ ሰለላሁ ዓለይሂ ወሰለም ወደ ተጣሩበት ነገር ይጠራሉ። አጠቃላይ ነቢያቶች በሙሉ ለለፉበት ተውሒድ ይለፋሉ። ሁሌም ወደዚህ ነገር ጥሪ ያደርጋሉ። ይሄ ነገር ደግሞ አምልኮትን ለአላህ ብቻ ማድረግ፣ አላህን በስምና ባህሪያቱ ብቸኛ ማድረግ በጌትነቱ ብቸኛ ማድረግ የሚለው ነገር ደግሞ የሽርክ ጥማትና ከአላህ ውጭ ወዳሉ አካላቶች ቀልቡን ላንጠለጠለ አካል የማይመችና የሚጎረብጥ ነገር ስለሆነ ልትስማሙ አትችሉም። እዛ ምንድን ያለው በፈጣሪ የማያምኑ አካላቶችን ለማሳመን አቅልን መጠቀም ሎጂክን መጠቀም ያስፈልጋል። ለቁርአን ማያምኑ ሰዎችን እንኳን ለማስረዳትና ወደ ቁርአን ማመን ለማምጣት መጀመሪያ አቅላቸው መጠቀም አለበት። ለቁርአን ማያምኑ ሰዎችን ስለ ቁርአን እንዲያምኑ ቁርአን እኮ እንዲህ ይላል ብንላቸው አያምኑም። ስለዚህ መጀመሪያ የፈጣሪን ፈጣሪነት ለስለነሱ በአእምሮና በአቅል ማስረጃ ሎጂክ በሚባለው ማስረዳት ግድ ነው። ኡሱሉ ሰላሳህ የተባለችው ኪታብ ለጀማሪዎች የተዘጋጀች እንደመሆኗ መጠን መንጢቅ ሎጂክ የሚባል ነገር የሚያስፈልገው ጉዳይ አይደለም። ይህንን ነገር እንደ ትልቅ ነገርም አይታችሁት ከሆነ ይህንን አቅላችሁን ተጠቅማችሁ ሎጂካችሁን ተጠቅማችሁ ያበላሻችሁትን ቁርአንና ሐዲትን በሙሉ በዚሁ በእናንተው አጠቃቀም አንድ በአንድ እያመጣ መልስ የሰጠ ታላቅ ሼክ አለ። ለሼክነቱም እኛም እናንተም ታላቅ ሼክ ናቸው ብለን የተቀበልናቸው ኪታባቸውን የምንጠቀምላቸው ታላቅ አሊም ኢብኑ ሃጀር አለስቃላኒ የመሰከሩላቸው ሼኹልኢስላም ኢብኑ ተይሚያ የሱን ኪታቦች ተመልከቱ። ለምሳሌ ደርዑ ተአሩድ ልአቅል ወነቅል እዚህ ኪታብ ላይ ግባና ይህንን የሎጂክ ጥማት ግን በአቅል ምክንያት ያዛባኸውን ቁርአንና ሐዲስ እያስተካከለ በትክክለኛ መልኩ ያስረዳሃል። ልክ እንደዚሁ አተድሙሪያ ተድሙሪያ ኪታብ የሼክ ኢስላም ኢብኑ ተይሚያ እሱን ምግባና ተመልከት። ይህንን አቅላችሁን ተጠቅማችሁ ያዛባችሁትን የአላህን ስምና ባህሪ በዚሁ በእናንተው አካሄድ በትክክለኛ መልኩ ያስረዳቸዋል። ይሄ ሁሉ ነገር ይሄ ሁሉ ጥላቻ ምንድን ነው? አላህን ብቸኛ አድርጋችሁ አምልኩ ስለተባሉ ይሄ ይህን ያህል የሚያስቆጣ ይህን ያህል የሚያናድድ ይህን ያህል የሚያናግር ነገር ነበር? ስብሓናላህ

ይህንን እንደ ምሳሌ ቀደምት ታላላቁ ዓሊሞችም ይጠቀሙበታል። የሶላት አርካን ይህን ያህል ነው፣ ሸርጦቿ ይህን ያህል ናቸው፣ የውዱእ ፈርዶች ይህን ያህል ናቸው ምናምን እያሉ በዝርዝር ይናገራሉ። የሶላት አርካን ይህን ያህል ነው፣ የውዱእ ፈርድ ይህን ያህል ነው ብሎ መክፈልና በቁጥር ማስቀመጥ የሰዎችን ሶላት ለማበላሸት፣ የሰዎችን ውዱእ ለማበላሸት ነው ይባላል። እንደዚህ ሰው እያስተሳሰብ ከሆነ እንደዚህ ነው ማለት ነው። የሆነ ነገር ላይ ያለ ማስረጃ ዝም ብለን ጭፍን ጥላቻ ሲኖረን ልክ በዚህ አይነት መልኩ የተዛባ አስተሳሰብ እንይዛለን። ስለዚህ ዑለሞች በዚህ መልኩ ከፍለው የሶላትን ሸርጥ አርካን፣ ሱናዎቿን፣ የወዱን ፈርዶች፣ ሱናዎችን እንዳስረዱት ሁሉ ሰዎች ተውሂድ ላይ ያላቸው አመለካከት የድሮ ጃሂልያዎች ሙሽሪኮች የሚያምኑበት የተውሂድ እምነት ስለሆነ ምክንያቱም እነዚህ ሰዎች ዘንድ ተውሂድ የሚባለው አላህ ፈጣሪያችን ነው፣ ከሞት በኋላ የሚቀሰቅሰን አላህ ነው፣ የሚረዝቀን አላህ ነው፣ ሲሳይ የሚሰጠን አላህ ነው፣ ልጅ የሚሰጠን አላህ ነው፣ ይሄ ብቻ ይመስላቸዋል። ተውሂድ ማለት ይህንን አስተሳሰብ ለማስተካከል ነው።

የቁርአን ንግግር ይህንን ነው እንግዲህ። የአህባሽ ጀማዓ ተውሂድ ማለት ይሄ ነው ብሎ የያዙት ሽርክ እንዳይነካባቸው ለሶስት መከፈልን ልክ እንደ ጦር እንዲህ የሚፈሯት። ለዚህ ሲሳይ በመስጠት ላይ፣ በጌትነቱ ላይ አላህን ብቸኛ እንዳደረጋችሁት ኡሉ ሁያ የምትባለዋን ክፍልም ተቀበሉ። የላ ኢላሀ ኢለላህን ትክክለኛ ማዕና ተቀበሉ። በቃል መናገሩን ብቻ ሳይሆን ማዕናዋን መሬት ላይ በተጨባጭ አሳዩ። ለዚህ ነው በፊት ያሉ ሙሽሪኮችም የአላህን ጌትነት፣ ሲሳይ ሰጭነት ምናምን ይቀበሉና አላህን ብቸኛ አድርጉ ሲባሉ ግን አጃአል ልአሊሀተ ኢላሃ ዋሂዳ ኢና ሀዛ ለሸይን ዑጃብ ይሉ ነበር። ይህንን ሁሉ አማልክት አንድ አድርጋችሁ ተገዙ ይለናል፣ ይሄ በጣም የሚገርም ነገር ነው ይሉ ነበረ። የዛኔ የድሮቹ ሙሽርኮች ይህንን ነገር ይቃወሙ ነበረ። ዛሬም እንደምትመለከቱት አላህን በአምልኮት ነጥሉት፣ ተውሂደል ሉህያ የሚባለው ነገር በዚህ መልኩ ሲጠቀስ የዛኔ የነበረው የሙሽርኮች በሽታ የተጠናወታቸው ሰዎች እነሱ እንደተቃወሙት ሁሉ የአሕባሽ ጀማአን በዚህ መልኩ እየተቃወመ አህባሽ የሚቃወም መሰል የጥመት አንጃዎች የሚቃወሙ ተውሂድ፣ የሁል ጊዜ ጥሪያችን ሊሆን ይገባል። ተውሂድንም ደግሞ በትክክለኛ መልኩ መረዳት ሊኖርብናል። ምክንያቱም እንደነዚህ ሰዎች ጥመት ላይ እንዳንወድቅ ማለት ነው። ይህንን ለማድረግ ደግሞ የሚረዱ ነገራቶች ከስር መሰረቱ ከትንሹ ጀምረን በአቂዳ ላይ የተዘጋጁ ክታቦችን መቅራት፣ አቂዳን የሚያሰርጡ ክታቦችን በመማር ራሳችንን በተውሂድ ላይ ልናነጽ ይገባል። አላህ በትክክለኛው ተውሂድ ላይ ያጽናን። ወሰላሙ ዓለይኩም ወራህመቱላህ።